ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሰኔ 16 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ ባህር ዳርን ጨምሮ በተለያዩ ቀጠናዎች የተሳካ ኦፕሬሽን መፈጸሙ ተገልጿል። ስቦ ማስከዳቱ እንደቀጠለ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። የሰሜን ኃይሎች እየተሰባሰቡብኝ ነው የሚለው ብልጽግና ከአምስት ዓመት በፊት የዘጋውን የኦነግ ቢሮ ከፍተዋል። አቶ ጌታቸው ረዳ ብልጽግና በህወሓትና በኤርትራ መካከል የተፈጠረውን ግንኙነት ጣልቃ ገብቶ ያስቁም ሲሉ አሳውቀዋል። አሁንም የኢሶዴፓ ፓርቲ ምክትል ሊቀመንበር እኔ ነኝ ሲሉ ዶክተር ራሄል ባፌ ገልጸዋል። ኢራን ወሳኝ የሚባለውን የሆርሙዝ የባህር ሰርጥ እንዳዘጋ አሜሪካ ቻይናን ሽምግልና ልካለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሆነው። ፋኖው ባህር ዳርን ጨምሮ በተለያዩ ቀጠናዎች የተሳካ ኦፕሬሽን መፈጸሙ ተገልጿል። የአማራ ፋኖው ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ አባላት በትናንትናው ዕለት ሰኔ 15 2017 ዓም ከጠዋቱ አምስት ሰዓት ላይ የብልጽግና ጦር ከአመታት በላይ ከባህር ዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ ውስጥ ተስበው በመግባት ኦፕሬሽን ፈጽመዋል። በዚያ ኦፕሬሽንም የሚሊሻ አባላት ሲገደሉ ቀላል የማይባሉት ቆስለው ወደ ቀበሌ 11 አጼ ቴዎድሮስ ክፍለ ከተማ አዲስ ዓለም ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል ሲል የብርጌዱ ቃል አቀባይ ገልጸዋል። እንዲሁም በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ደባይ ጮቄ ብርጌድ እና አባ ኮስትር ብርጌድ በሁለት ቦታዎች ውጊያ አካሂደዋል። አፋብሃ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ሁለት ብርጌዶች ደባይ ጮቄ ብርጌድ በቁልቋል አራጆ እና አባ ኮስትር ብርጌድ በየትመን ከተማ ውጊያ አካሂደዋል። ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ ቁልቋል አራጆ ቀበሌ ሰኔ 14 2017 ዓ ም ከሌሊቱ 11 ሰዓት ተኩል እስከ ሰኔ 15 2017 ዓ ም ከጠዋቱ 3 ሰዓት ባካሄደው ውጊያ 14 የብልጽግና ኃይል ተገድሏል። ዘጠኙ ቆስሏል። እንዲሁም ከቁይ መገንጠያ እስከ ቁልቋል አራጆ ሰፍሮ የተቀመጠው የአገዛዙ ሰራዊት በዛሬው ዕለት የግለሰቦች ሀብትና ንብረት እየዘረፈ መሆኑን በአይን አማካኝነት ማረጋገጥ ችለናል በአይንማኞች ማኞች አማካኝነት ማረጋገጥ ችለናል። አባ ኮስትር ብርጌድ በእነማይ ወረዳ የትመን ከተማ ባካሄደው ውጊያ በብልጽግና ኃይል ላይ ጉዳት አድርሷል። በተመሳሳይ የአገዛዙ ኃይል በእነማይ ወረዳ ዘብች ኢየሱስ ቀበሌ የእምሪት ጎጥ የፋኖ ቤተሰብ ናችሁ በማለት ከአስር በላይ የንጹሐን አርሶ አደሮችን የቤት ቁልፍ በመስበር በቤት ውስጥ ይጠቀሙበት የነበረውን የቤት ዕቃና ሀብት ንብረት በሙሉ አውድመዋል። የፋኖን ክንድ መቋቋም ያቃተው የብልጽግናው ኃይል በእጅጉ እየፈራረሰ ነው ሲል አፋብሀ በጎጃም ቀጠና አሳውቋል። በዚህም በትናንትናው ዕለት ብቻ አስር የሚሆኑ የብልጽግና ኃይል አባላት ከድተው የቀኝ ጌታ ዩፍታዬ ንጉሴ ስድስተኛ ክፍለ ጦርን ተቀላቅለዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ትናንት ሰኔ 15 2017 ዓ ም በአዲስ ቅዳም ከተማ ህዝቡን በማስገደድ ሊያደርግ የነበረው የድጋፍ ሰልፍ በህዝቡ እምቢተኝነትና በፋኖት ሳይካሄድ ቀርተዋል። አገዛዙ አለኝ የሚለውን ኃይል ሁሉ ተጠቅሞ ቤት ለቤት በማሳደድና ወደ ቤተ ክርስቲያን የሚሄደውን ምዕመን በማስገደድ ሰልፍ ለማስወጣት ከሌሊቱ 12 ሰዓት ጀምሮ ተንቀሳቅሶ የነበረ ሲሆን ህዝቡም እምቢኝ ብሎ ከፋኖ ጎን ተሰልፈዋል። ከፋኖ የተሰጠው ማስጠንቀቂያም ተግባራዊ ሆኖ ሰልፉ ሳይካሄድ ቀርተዋል። አገዛዙ በቀጣይ በደብረ ማርቆስ እና በፍኖተ ሰላም የድጋፍ ሰልፍ ለማካሄድ እየሰራ ነው። በሌላ በኩል የአፋ ባሃ ጉና ክፍለ ጦር ባወጣው ባለ አምስት ነጥብ መግለጫ ጥሪና ማሳሰቢያ አቅርበዋል። በመሆኑም ከዛሬ ሰኞ ሰኔ 16 2017 ዓ.ም ጀምሮ ላልተወሰነ ቀን ማንኛውም የህዝብ መጫኛ ተሽከርካሪዎች ባለሶስት እግር ባጃጅን ጨምሮ ወደ የትኛውን ቦታ እንዳይንቀሳቀሱ ወስኗል። አገዛዙ ከእስቴ መካነ ኢየሱስ ቆማ የሚወስደውን 54 አራት ኪሎ ሜትር ጠጠር መንገድ በመዝጋት በህዝቡ ላይ ጫና እያደረሰ በመሆኑ ነው ይህ አጸፋዊ ምላሽ የተሰጠው። ብልጽግና ይህን መንገድ እስኪከፈትም ከእስቴ መካነ ኢየሱስ፣ ደብረታቦር፣ ስማዳ፣ ዳቤት ወደ ባህር ዳር፣ ከደብረታቦር ወደ ባህር ዳር፣ እብናትና ጋይንት እንዲሁም ከመካነ ኢየሱስ ወደ ቆማ፣ ዳቤትና ስማዳ የሚደረጉ የህዝብ ትራንስፖርትን አግደዋል። በተዘሩ ማሳዎች ላይ ሲንቀሳቀሱ ያያችሁት የታጠቀ የታጠቀና በጅምላ የሚጓዝ ኃይል እንድታስቆሙና ከፍተኛ ወጪ ወጥቶባቸው የተዘሩ ሰብሎችን እንድትንከባከቡ ሲልም አሳስበዋል። የሰሜን ኃይሎች እየተሰባሰቡብኝ ነው የሚለው ብልጽግና ከአምስት ዓመት በፊት የዘጋውን የኦነግ ቢሮ ከፈተ። በዳውድ የኦሮሞ ነጻነት ግንባር ኦነግ ከአምስት ዓመታት ቆይታ በኋላ በአዲስ አበባ የሚገኘውን ጽህፈት ቤት ዳግም መክፈቱን ተከትሎ ይፋዊ ፕሮግራም በጽህፈት ቤቱ አካሂደዋል። በወቅቱ መስሪያ ቤቱ ሊዘጋ የቻለው የብልጽግናው አገዛዝ ፓርቲውን ከፋፍሎ በአራርሶ ቢቂላ የሚመራውን ቡድን የራሱ በማድረጉና በዳውድ ኢብሳ የሚመራውን ቡድን ግማሹን እስር ቤት ቀሪውን የቁም እስረኛ በማድረጉ ነው። የኦሮሚያን ፖለቲካ እነሽ መለስ አብዲሳ በብቸኝነት እንዲይዙ በማሰብ መሆኑ ይታወቃል። ይሁን እንጂ እነ ሽመልስ አብዲሳ የሚሆን እነ ዳውድ ኢብሳ ላለፉት አምስት ዓመታት በከፍተኛ ጸብ ውስጥ የዘለቁ አንዱ ሌላውም በማዋጥ ስጋት ውስጥ ሲሆን፣ ሁለቱ ግን የፖለቲካ ዓላማና ግብ ላይ ልዩነት የላቸውም። ዛሬ በተካሄደው በዚህ የመክፈቻ መርሃ ግብር ላይ የፓርቲው ሊቀመንበር የሆኑት አቶ ዳውድ ኢብሳ ባደረጉት ንግግር ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትን ዓላማ ከግብ ሳያደርስ አያቆምም ሲሉ ተናግረዋል። ይህም ማለት የኦነግ ግብ ተብሎ ለዘመናት ሲገለጽ የኖረው አዲስ አበባን ከኢትዮጵያውያን ቀምቶ መጠቅለል፣ ድሬዳዋን ወሎን መቀማት፣ ኦሮሚያን መገንጠል የሚል መሆኑ ይታወቃል። ከወራት በፊት ራሳቸው ዳውድ ኢብሳንና መራራ ጉዲናን ጨምሮ በብልጽግና መሪነት የተሰባሰቡ የኦሮሞ ልሂቃንና ፖለቲከኞች ይህንኑ አቋም በይፋ አንጸባርቀዋል። በተመሳሳይ ከወራት በፊት እነሽመልስ አብዲሳ በናዝሬት ሀገራዊ ምክክር በሚል ባካሄዱት ስብሰባ ወሎን እንወስዳለን፣ አዲስ አበባን እንጠቀልላለን፣ ድሬዳዋን የራሳችን እናደርጋለን፣ ሞያሌን ከሶማሌ እንቀማለን ብለው ነበር። ስለሆነም እነዚህ ተመሳሳይ ግብና ዓላማ ያላቸው አካላት ከአምስት ዓመታት ኩርፊያ በኋላ አሁን እየታረቁበት ዋናው ምክንያት ብልጽግና የሰሜኑ ኃይል እየተሰባሰበብኝና ሕልውናዬን አደጋ ውስጥ እየከተተው ነው በሚል ነው። በዚህም በስሙ እየማለ ሲበድለው ሲገድለውና ሲያሳ ያሳድደው የኖረውን የኦሮሞ ህዝብ አንድ ያደርግልኛል በሚል እየሄደበት ያለው ማሳያ ነው። ይህ የኦነግ ቢሮ መከፈትና የዳውድ ኢብሳ ከቁም እስር መለቀቅ የኦሮሞን ህዝብ አንድ ያደርግልኛል በሚል እየሄደበት ያለው ማሳያ ነው። ይህ የኦነግ ቢሮ መከፈትና የዳውድ ኢብሳ ከቁም እስር መለቀቅ እና አቶ ጌታቸው ረዳ ብልጽግና በህወሓትና በኤርትራ መካከል የተፈጠረውን ግንኙነት ጣልቃ ገብቶ ያስቁም ሲሉ ገለጹ። የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘውን የህወሀት ቡድን የሚያካሄደው ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ሲል በአቶ ጌታቸው ረዳ የሚመራው ስምረት የተባለው ፓርቲ ገልጸዋል። ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነት የለውም ሲል አስታውቀዋል። ፓርቲው በመግለጫው ከግንቦት 2015 ዓ ም ጀምሮ አቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላቀር ቡድን ሲል የገለጸው ህወሀት ሰዓት ነው ብለዋል። ቡድኑ ድርጅት ሳይድን የሚመለስ ተፈናቃይ የለም የጊዜያዊ አስተዳደር አመራሮች የትግራይን መሬት ሸጠዋል የሚሉና ሌሎች በሬ ወለደ ወሬዎችን በማስፋፋት የፌዴራል መንግስትና ነባሩ ጊዜያዊ አስተዳደር ግንቦት 2015 ዓ ም ጀምረው የያዙት እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ሲል ስምረት ህዋትን ከሷል። የጌታቸው ረዳም ይሁን የደብረ ጽዮን ቡድን ወልቃይትና ጠለምትን በመሳሰሉት የአማራ ግዛቶች ላይ ያላቸውን አቋም ተመሳሳይ መሆኑ ይታወቃል። ሁለቱም በተፈናቃይ ስም ቦታዎቹ ወደ ትግራይ እንዲመለሱ የሚፈልጉ ናቸው። ልዩነታቸው የስልጣን መሆኑ ደግሞ በሁለቱም በኩል ተነግረዋል። ሆኖም የእነጌታቸው ስምረት ፓርቲ ህዋት ተፈናቃዮችን ወደ ቀያቸው መመለስ ይቅርና ህዋትን ከኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅመቢስና መሰሪ ሲል ዘልፎታል። ህወት ከኤርትራ መንግስት ጋር የጀመረውን ህገወጥ ግንኙነት እንዲያቆም በማንኛውም መንገድ የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ ሲሉ ጠይቀዋል ነጌታቸው ረዳ። ይህም ማለት ብልጽግና ህወት ላይ ጦርነት በመክፈትም ይሁን በማንኛውም መንገድ ይህን ተግባሩን እንዲያቆም ማድረግ አለበት የሚል ምክር ነው። አሁንም የኢሶዴፓ ፓርቲ ምክትል ሊቀመንበር እኔ ነኝ ሲሉ ዶክተር ራሄል ባፌ ገለጹ። ሰኔ 14 2017 ዓ ም በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው የኢትዮጵያ ሶሻል ዴሞክራቲክ ፓርቲን የሚመለከተው መግለጫ ሐሰተኛ መሆኑን ፓርቲውን በምክትል ሊቀመንበርነት የሚመሩት ራሄል ባፌ አስታውቀዋል። የፓርቲው ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሯን ከኃላፊነት አገደ በሚል የተሰራጨው መግለጫ ከስራ አስፈጻሚ ኮሚቴ አባልነት በታገዱ ሰዎች በሐሰተኛ ማህተምና ቲተር ተዘጋጅቶ መለቀቁን ራሄል ባፌ ለቲክቫ ኢትዮጵያ በሰጡት ቃለመጠይቅ ገልጸዋል። አሁን የኢሶዴፓ ምክትል ሊቀመንበር ነኝ። ሙሉ የሊቀመንበርነትን ስልጣን ይዤ ነው የምሰራው፣ በጠቅላላ ጉባኤያችን ሊቀመንበር እስክንመርጥ ድረስ ማለት ነው። የመተዳደሪያ ደንባችን የሚለውም ይህን ነው። የማዕከላዊ ኮሚቴውም የሰጠኝ ስልጣን ይህ ነው ብለዋል። የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ባለፈው መስከረም ወር ላይ ከዚህ ዓለም መለየታቸውን ተከትለው በኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሶዴፓ የስራ አስፈጻሚ አባላት መካከል አለመግባባት መፈጠሩንም አንስተዋል። ይኸው አለመግባባት የሊቀመንበሩን ህልፈት ተከትሎ ባለፈው ጥር 2017 ዓ ም የተካሄደው የማዕከላዊ ኮሚቴ ስብሰባ እንዳይካሄድ አራት የስራ አስፈጻሚ ኮሚቴ አባላት አሉታዊ እንቅስቃሴ ማድረጋቸውንም ገልጸዋል። እነዚሁ አካላት ምርጫ ቦርድንም ስብሰባውን እንዲያግድ በደብዳቤ ጠይቀዋል። ለምርጫ ቦርድ ባስገቡት ደብዳቤ ላይ ሌሎች ሁለት አባላትም አብረዋቸው እንደሆኑ በማስመሰል በአጠቃላይ ስድስት አባላት ሆነው የጥር አራቱ የማዕከላዊ ኮሚቴ የስብሰባ ቀን እንዲራዘም መጠየቃቸውን በሐሰት ገልጸዋል ሲሉ አክለዋል። ሆኖም ምርጫ ቦርድ ጉዳዩን በማየትና ለእኛም በማሳወቅ ሰላሳ አንድ አባላት የሚሳተፉበትን የማዕከላዊ ኮሚቴውን ስብሰባ መከልከል እንደማይችል ገልጾላቸዋል ሲሉ አንስተዋል። በዚህ አመት ባለፈው ጥር አራት 2017 ዓ ም በወላይታ ሶዶ ከተማ በተካሄደው የማዕከላዊ ኮሚቴ ስብሰባ አራቱ ሰዎች በፈጠሩት ችግር ምክንያት ከስራ አስፈጻሚ ኮሚቴ አባልነት ታግደዋል። ሰላሳ አንድ አባላት ያሉት ማዕከላዊ ኮሚቴው ከ10 ስራ አስፈጻሚ አባላት አራቱን በማገድ የፓርቲው ስራ በስድስቱ አባላት ብቻ እንዲከናወን፣ እንዲሁም ጉዳያቸው በሚቀጥለው የማዕከላዊ ኮሚቴ ስብሰባ ላይ የመጨረሻ ውሳኔ እንዲሰጠው ወስነዋል። የሚቀጥለውን የማዕከላዊ ኮሚቴ ስብሰባ ለመጥራት በዝግጅት ላይ ያለን ነው። አሁን ሀሰተኛ ማህተም እና ቲተር በማስቀረጽ የትናንትናውን ምክትል ሊቀመንበሯ ታግደዋል የሚል ሀሰተኛ መግለጫ የለቀቁት ሲሉም ራሄል ተናግረዋል። ይህ የእገዳ መግለጫ ምክትል ሊቀመንበሯ ብልጽግናን በተቃወመ የበይነ መረብ ትዕይንተ ህዝብ ላይ ተሳትፏል የሚል ውንጀላንና ምክንያትን የያዘ ነበር። ኢራን ወሳኝ የሚባለውን የሆርሙዝ የባህር ሰርጥ እንዳዘጋ አሜሪካ ቻይናን ሽምግልና ላከች። ኢራን የዓለማችን አንድ አምስተኛው የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ እንዳዘጋ ተጽዕኖ ለመፍጠር የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለቻይና ጥሪ አቅርበዋል። አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሙዝ ሰርጥ እንዲዘጋ የአገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያዎች ዘግበዋል። የቻይና መንግስት በዚሁ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለው ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉ ሮቢዮ ለፎክስ የዜና ወኪል ተናግረዋል። ሮቢዮ ለኢራን ባስተላለፉት መልእክት ይህንን ካደረጉ ሌላ አስከፊ ስህተት ነው ለእነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየት ሰጥተዋል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋ እንዲያሻቅብ ያደርገዋል። በተጨማሪም በዚህ መስመር ዋነኞቹ ነዳጅ አስመጪዎች ቻይና፣ ህንድና ጃፓን ከፍተኛ ችግር ያስከትልባቸዋል ተብለዋል። ተንታኞች የሆርሙዝን ሰርጥ የመዝጋት ስልጣን ከፓርላማው ይልቅ የጸጥታ ባለስልጣናቱ ነው ይላሉ። ለዚህም የሚሰጡት ምክንያት ኢራን በሰርጡ በኩል ለራሷ ወጪ ንግድ የምትጠቀምበት በመሆኑ ራሷን የሚጎዳ አጸፋዊ እርምጃ እንደሆነ ይጠቅሳሉ። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ አገራቸው በኢራን ላይ የፈጸመችውን ጥቃቶች በሁሉም የኑክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል።